ምክንያታዊ ያልሆነ የመብራት መጥፋት መቆም አለበት። ምክንያት ሊኖር ይችላል፣ ተፈጥሮ ጋር የተያያዘ ከሜንተናንስ ጋር የተያያዘ ሊኖር ይችላል። ከዛ ባለፈ ግን ቅርብ የሆኑ ጎረቤት ሀገራት እንኳን ሙሉ በሙሉ በእኛን ያህል ኤሌክትሪሲቲ ጄኔሬት የማያደርጉ ሀገራት መብራት ዲስራፕሽን የማይኖርበት ሁኔታ እያለ እኛ ጋር ኤክሰስ ፕሮዲስ እያደረግን ኤክስፖርት እያደረግን የተዘረጋ መስመር ባለመጠገን ዛፍ ወደቀበት ብሎ አንዳንድ ሰዎች ሕይወታቸውን ዲስራፕት ማድረግ ተገቢ አይደለም በሚል ይህንን ወስደናል። በዚህ ላይም እየሰራን ያለ ነው። ምንድነው? የነበሩ ተግዳሮቶች ለመፍታት በደምብ ከፋፍተን በምናይበት ወቅት አንዳንዱ በአጭር ጊዜ የሚፈቱ ነገሮች አሉ። ለምሳሌ 47 ፐርሰንት የሚሆነው አዲስ አበባ ውስጥ በተለይ የመብራት መቆራረጥ ምክንያቱ ርዝፎልት ይባላል። ምን ማለት ነው? እርዝ ፎልት ለምሳሌ የዛፍ ቅርንጫፍ እነዚህን ሎ ቮልት ላይኖች ይነካቸውና ሾርት ያደርጋል። በዛ ምክንያት መብራት ይቋረጣል።